ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደው ማለት ነው። የሀይሚ ያሳቀችን ነገር እጁ ሲያደርግበት ምንድን ነው? ካሜራ ላጠፋለ እንዴ! ትሳመ ያለችው ነገር እንዴት እንዳሳቀኝ! የእኔ ዱንቡሽቡሽ ማለት ነው። የእኔ ወርቅ ሊንቻ ሀይሚዬማ አላቅም። እኔ ከአይን ያውጣሽ የእኔ እናት። እና እንደዚህ ፍድክድክ ብለው ማለት ነው ድንብሾሽ ሆና ስትመጣ እኔ እንዴት እንድደስ እንደምትለኝ ማለት ነው። በጣም አምሮብሻል። በጣም ይሁን። ድንብሾሽ እዬ ነገር ሆነሻል። ከዚህ በፊት ግን በጣም ከስተ ነበር ሀይሚ። ግን እንደዚህ ሆነ ስትገኝ እኔ ሴቶች አንዳንድ ጊዜ በፍቅር ተጎታችሁ አንዳንድ በቃ አላለ አለ አንዳንድ ሰው ማለት ነው በቃ እስቁልቁል ብሎ የምኖሩ ግን ደግሞ እንደዚህ አይነት ሰው አይደለችም። እሱ ዘና ብላ ራሱን ጠብቃ እንደዚህ ስትኖር እኔ ደስ ነው የምልህ። እንደውም ከብሩኬስ ጋር ስትጣላ ሀይሚ ከዚህ በላይ ነው። በቃ እውነቴን ነው፣ ፈታ ነው የምትለው ነው ለመናገር ማለት ነው። ብሩኬስን ለመናደድ የሚያደርጉ ነገሮች በጣም ነው የሚያስጠላ። ዛሬም ጎትቶ መጥተዋል፣ ጎትቶ ያመጣብኛል። የመገናኛ የመገናኛ አለችው እውነት ነው። መገናኛ ያለችበት ምክንያት ደግሞ ይገባቸዋል። ለምን የተሰበሰበችበትን ትናንት እነዚህ ቲክቶክ ላይ የወጣ የወጣ ነገር በጣም ነው እኔ ግርም የምትሉኝ፣ እና ከምር እኔ በደቂቃ ውስጥ በደቂቃ ውስጥ ጎልጉላችሁ ያወጣችሁን ነገር እኔ በራሴ ቆጭ ብዬ ነበረ። ማርያምን በቃ እንጃ፣ በጣም ጥሩ ልጆች አላቸው፣ እዚህ ሚዲያ ላይ ማለት ነው። በጣም ማለት ነው ለሀይሜ አብሮ ከተወለዱ በላይ በላይ ለእሷ ስታስቡ እሷ ይሁኔ ነገር ስትሆኑ እያለቀሳችሁ እውነት ለመናገር እኔ በጣም ነው ግርም የምትሉኝ። እና ዛሬ ራሱ ሀፒ በሪዝዴው በቃ ቱቅቱቁ እውነት እምባዬ ነው ያነቀኝ። ማርያምን ለምን በቃ እኔ እንጃ እንዴት እንስ እያከረበይ እንዴት እያከበራችሁለት እንዳለ በጣም ነው ደስ የምለው። ከአሁኑ ጀምራችሁ በጣም ነው ደስ የምላት። እሱ እራሱ እንደዚህ ሲታየው ባለፈው እንደዚህ ስትሰደብ፣ ዛሬ ደግሞ እንደዚህ ስታደርጉ በጣም ነው ደስ የምለው። በየቤቱ ሄዳችሁ ሲታዩት በቃ እውነት የተለያየ ፎቶ አድርጋችሁ በጣም ነው የሚያምሮ በጣም ማለት ነው። እንደዚህ አይነት ፍቅር፣ የሰው ፍቅር ይስጣችሁ። እናንተም ደግሞ ለሀገራቸው እግዚአብሔር ያብቃችሁ። በሰላም ወደ ሀገራቸው መመለሻ ገብታችሁ ቤተሰባቸውን የሚታየው ያርጋቸው እውነት፣ እኛ የማዳም ቅመሞች ግን ማለት ነው ደና ስማ ያወጡን እንጂ እኮ ለሁሉም ቦታ አዳራሽ ወገን ነን እኛ እውነት ለመናገር ማለት ነው። እኔ በጣም ነው ደስ ያለኝ፣ በጣም ሃይሚዬ በዚህ አጋጣሚ የኔ እናት ነጌ፣ ደግሞ ብሩኬ፣ እውነት ከሴቶ ጋር ምንም ነገር ሳይደግስለት በቃ የሆነ የሲጦታ ይዞ ከሄደ በጣም ነው የምደብረው። ሲያስቦ ሲያስቦ ግን የሚደግ ስለት እሷ ሰፕራይዝ የሚያደርገው ከጎደኞቹ ጋር ተመካክሮ የሚያደርገው ይመስልኛል። ብቻ አላቅም። እስቴና ያል ነገ ደስተኛ ሆና እንደምትኖር ደስተኛ ሆና እንደምመጣ ባለብሎ ተስፋ ነኝ። አይሚ የኔ ድንቦሽቦሽ ይህኒ ወርቅ ይህኒ ማር የምልባልሽ እና ቀሪ ዘመንሽ እግዚአብሔር የተባረኪ ያርግልሽ ያሰብሽ ሁሉ የምሳካልሽ እውነት ጤና ሰቶሽ በቃ ያሰብሽበት ቦታ የምንደርሽበት ቀሪ ዘመንሽን እግዚአብሔር ይባርክልሽ። ጨማምሮ ጨማምሮ እግዚአብሔር ጤና ይስጥሽ። እንግዲህ የአራት እናት ልጆች ነሽ። ልጆችንም አልተሰጠም እያለ ብሩክ ክስ ላይ ነው እና ከክሱም ደግሞ ልጆች የባለ እንጀራ እናቶችን አላሳድግም ብላለች። ወንድ ናት፣ ጀግና ናት እኮ በዛ ላይ ለዚች ሰቶና ልጆቹን የምታሳድግለት እና መልካም ሀቢ በርስዴ መልካም ሀቢ በርስዴ፣ እንምበለው እና መልካም ሀቢ በርስዴ ሀይ ሚዬ ቀሪ ዘመንሽ የተባረከ የተቀደሰ ደስተኛ ሆኖ የምትኖር በቃ ይሄ ሁሉ ፈተና የምትፈታትንበት ናይ ሩቆልሽ በደስተኛ የምትኖሪ ዘመንሽ አድርግልሽ። ይንምናት ወድሻዶ እና ሀቢ በርስዴ እንግዲህ ብዙ ማለትም ስለማልችልበት ሁላችሁም መልካም መልካማችሁን ግለጹለት፣ ሀቢ በርስዴ በሉት በኮሜንት ሁሉ ድብልቅልቅልቅ አርጉለት በየዩቱብ ሁሉ። እና በጣም ነው ደስ ያለኝ። እንግዲህ ነገ ደግሞ ከዚህ በላይ ፈታ ብለን እንደምናሳልፈው የእሷንም ደግሞ እዛም ቪዲዮ ዘን መታ በቃ የእሷ በርዝዴም እንግዲህ ዘና ብሎ እንደሚያልፍ ባለሙሉ ተስፋ ነኝ። ነገሮቹን ቀላል አርጋቸው እዩት፣ ብዙ አትጨናነቁ። እንዛ እቺን ወደዚህ ወደዛ የሚያደርጋት ብሩኬ ላናደድ ነው እንጂ ምስት ላድርጋት አይደለም። መቼም እቺ ሴት እንግዲህ እኔ አላቅም የትኛው ባሉ እንደሆነ ራሱ ስለማናውቀው ከባድ ነው ነገሩ እና ደግሞ ህሚዬ በጣም እየሳከባቸው በቃ አነጋገሩ ሁሉ በጣም ነው እኔ ፈታ ያርኩት ማለት ነው በጣም ማለት ነው እየሳኩ ነበረ ማርያምን። ሀይሜ የአንተ ጠላት አይደለም፣ ሀይሚ ለአንተ ውበት ድምቀት ናት። እውነት ለመናገር ማለት ነው። እና ለጠራት ወሬ አትስጠላ አልከው። አነጋገረ በጣም ይደብራል። እንደዚህ አይነጋገርም ደግሞ ሀይሚ በአንዳንዱ መልኩ መልሳላቸዋለች። እውነት ለመናገር ወይኔ ዲያኩ ሞኛለ ሀይሚ በጣም እንቆጭ እንበላ አለችው አለ ብሩኬ። ፍዝዝ ፍዝዝ አለ። ምን ነው ትላንትና እቺ አጣጥታ የሆነ ቦታ ዞር አረፈች። እንዴ ብሩኬ ፍዝዝ ብለዋል ፍስስ ብለዋልና አይዬ ደግሞ እንደዚህ ደግሞ ትንሽ ሆነ ፈታ ብላ ስትመጣባቸው አይ ጠገቡ ውሃ ነው የመሰላቸው ነው። ለመናገር ማለት ነው እና ራቁት የምትሄዱ ሴቶችን ይዤ አትምጣ። የአንተን ያሳፍት ውሃ የሆነው ቦታ ነው የሚከብቱ አጠጥቶት አንተን እንድትሳሳት ነው የሚያደርጉት። ለነገሩ ቡርኬ እንደዛ አይነት ሰው አይደለም፣ ግን ሰው ሰውንን ያበላሻል። ለሁሉም ሀፒ በርዴ መልካም ልደት መልካም ልደት የኔ ማር የኔ ጀግና